ውጥረት እንደሚገልጽ ታውቃላችሁ። ቫይታሚን ዲ ለሰውነታችን የአጥንት እድገትና ጥገና፣ የነርቭ ስርዓትና ለበሽታ መከላከያነት የሚጠቅም ቫይታሚን ነው። በሰውነታችን ጤነኛ መሆን ውስጥ ደግሞ ትልቅ ሚና ይጫወታል። ሰውነታችን የካልሲየም እና ፎስፈረስ በመጠቀም አጥንትን ለመገንባትና ጤናማ ቲሹ ለመደገፍ ቫይታሚን ዲ ያግዛል። ቫይታሚን ዲ በተለያዩ መንገዶች ማግኘት ይቻላል። ለምሳሌ ሁላችንም እንደምናውቀው ከፀሐይ ብርሃን እንዲሁም ከተለያዩ ምግቦች እና መጠጦች ማግኘት እንችላለን። ለምሳሌ የእንቁላል አስኳል፣ የአሳ ዘይት፣ ሙዝ፣ ቀይ ስጋ፣ የበሬ ጉበት፣ ጎመን፣ እንጉዳይ እንዲሁም ፓፓይ እና ብርቱካን ጭማቂ ውስጥ ማግኘት ይቻላል። አሁን ደግሞ የቫይታሚን ዲ እጥረት የሚያስከትላቸውን ጉዳቶች አንደኛ፣ ከባድ የሆነ የጡንቻ ድክመት፣ ቁርጠት፣ ድካም፣ ድብር፣ የመንቀጥቀጥ ስሜት እንዲሁም ለጡንቻና ለአጥንት ሕመም ይዳርገናል። በደማችን ውስጥ ያለው ካልሲየም ካልተመጣጠነ ደግሞ በአዋቂዎች ላይ ለአጥንት መሳሳት እንዲሁም በልጆች ላይ ሪኬት የምንለውን ያስከትል። እንደዚህ አይነት የሄልዝ ቲፖች ለማግኘት ከፈለጉ አካውንታችንን ፎሎ ያድርጉ።